በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያሉ የልውለ የእግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንኳን ለልደታ ማርያም በሰላም በጤና አደረሳችሁ አደረሰን፣ አሜን። ውድ የወለተ ማርያም ኢትዮ ተከታታዮች ዛሬ እናታችን ልደታ ዓመታዊ ክብረ በዓሏ ስለሆነ ዛሬ የምንዘክረው በሙዳይ በጎ አድራጎት ነው። ባለፈውም እንደሄድን አብዛኛው ተማሪ አላገኝ ናቸው ትምህርት ቤት ስለነበሩ ይህን ስላወቅኩኝ ምን አደረግኩኝ? በጠዋት ተማሪ ትምህርት ቤት ሳይሄድ ብዬ የገና ከተነሳ አስር ሰዓት ላይ ነው። አሁን አስራ አንድ ሌል ነው። እግዚአብሔር በረዳኛ ጭልማ ነው ያስፈራል። ግን እንደምንም ብዬ ለመሄድ ሞክራለሁ እዛ መዘጋጀት ያለባቸው ወጡን ማየት እንጀራዎቹን ውሃውን ማየት ዳቦ ታዟል እያንዳንዱን ቼክ ማድረጉ ራሱ ሌላ ስራ ነው። እና ይህን ዝክር የሚዘክሩልን የልደትዬን ዝክር የሚዘክሩልን እህቶቻችን ወለተ ኢየሱስ እና ጽዳለ ማርያም አስር ሺ ብር ልከውልናል። እንዲታሰቡ ፈልገውን ሁለቱም ወለተ ገብርኤል ወለተ ማርያምና ገብረ ማርያም ወለተ ማርያምና ገብረ ማርያም እሷም እንዲሁ አስር ሺህ የሰማዕቱንም ዝክር የዘከሩ ናቸው እነኚህ። እግዚአብሔር በወጣ ይተካልን ብለናል። እህተ ኪዳን 7600፣ ወለተ ገብርኤል የብዙ ጊዜ ወዳጃችን ዘካሪያችን ናት። በወጣ የተካ 32600 ብር፣ ወለተ ስላሴ 11ሺህ ብር፣ ወለተ ኢየሱስ 10ሺህ ብር፣ እህተ ገብርኤል 11ሺህ አንድ መቶ አስር ብር አድርጋ የላከችልን ወለተ ኪዳን ደግሞ አምሽ ብር ብላለች። እግዚአብሔር በወጣ ይተካላችሁ። እመ ብዙሀን እናቴ ድንግል ማርያም ስደታችሁን በስደቷ ትባርክላችሁ፣ በፍሬ በበረከት ትመልስላችሁ፣ በወጣው እጥፍ ድርብ አድርጎ ይተካላችሁ ብለናል እኛ እህቶቻቸው። እግዚአብሔር ይስጥልን፣ መብርሃን ትስጥልን በስሟ ስለ ድንግል ማርያም ስለ ልደታ ማርያም እያለ እንዘክራለን። ቀጣውን እዛ ሆነ እናያለን። እግዚአብሔር ይስጥልን። ዳቦ ሰባት ዳቦ አለ። እንዲያውም በዳቦ ላይ የተሳተፉ እህቶቻችን ምርአተ መድህንና ገብረ ሚካኤል ያው የተለመዱ ናቸው እነሱ ሶስት ዳቦ በነሱ ነው። እንደገና ደግሞ አራት ዳቦ ከዚህ ብር ላይ አንስቼ ነው። ውሃ ተዘጋጅቷል። እንደገና ደግሞ ምግብ አምስት መቶ ምግብ ተዘጋጅቷል። ነገር ግን መግበን የምንመጣው ሰባት መቶ ሰው ነው ተብለናል። እግዚአብሔር ይርዳን። መቤት የታግዘን እንደ መቄዶኒያ አንድ ቦታ ብናገኛቸው ይህን ሁሉ ሰው ምንኛ ደስ ባለኝ። ግን እኔ የዛ ቦታ የቤቱ ሕግ ነው መሰለኝ፣ ሁሉም እየራሱ ስራ አሉ። ሴቶች በተለይ እየራሳቸው የሽመና፣ የጥልፍ፣ የሸክላ ስራ ምናምን ስላላቸው ምግቡን ይዘው ሁሉም በየክላሱ ብትንትን ይላሉ። እንደዛ ባይሆነን አንድ ቦታ ስብስብ ብሎ ብናገኛቸው ሞር በተሻለ ሁኔታ ድምቅ ይል ነበረ እንግዲህ ደግሞ ምንም ማድረግ አልችልም ዋናው ነገር የትም የግቡ የትም የግቡ መመገቡ ነው ብዬ ባለፈውም ዝም ብያለሁ አሁንም እስኪ የሚሆነው ነው ያለው ተማሪዎቹን ግን በአንድ ሆነው እንደማገኛቸው ተስፋ አደረጋለሁ ሰላም ሆኑ እንጀራችን ይህንን ይመስላል ቀጣይ ዳቦ ውሃ የሚለውን ነው ያለን ከወጡ ጀምሮ በአንድ መኪና የሚጠናቀቅ አይመስለኛል ግን እግዚአብሔር ያግዘን። እግዚአብሔር ይደን ዳቦ ሰባት ዳቦ ይህንን ይመስላል። ይሄ መደዳ ስድስት ነው፣ እዚ ጋ እንዳለ ሰባት እንግዲህ፣ ዳቦ ይዘን ያው መኪናውን መጥቷል። ወጡ እናሳያችሁ፣ ወጣችን ይጋ እንደዚህ መስሏል። ይኸው እንግዲህ ሲንጠቀጠቅ ባለብን ነው። አፉ ባይቀነጣጠፍም ይቅርባሉ። ይወል አንቺ ጨርቅ አለ ሸረጠብ ያለ ጨርቅ ዲካቦ ሙል ላይ መሰላችሁ ሆነ ነው መጫኑ በስማ ትልቅ ትልቅ ስራው ይሄ ነው። ቀላል መኪና ይበቃውን ከውሀው ጀምሮ ዳቦ ሰባት ነው እንጀራው ነው ወደ ዘጠኝ መደብ ይሆናል። አንድ አንዱ ስልሳ ስልሳ አለ አምሳ አምሳ አለ እና ውሀ በጣም ብዙ እሽግ ነው። አርባ ምናምን በላይ እንዴ ያየይዘን እንዴ ተጨራልከ እንዴ ጭነን ነው የሚወጣ ሳቤር ይመስላል። ዳቦን ወደ አንዱ ጋር በለውና አንድ እንዳርብ ወይ እዛኛው ላይ ዛኛው ላይ ሁለተኛ ድርብ ነው። ነጥሮ እንዳይወድቅብን ብቻ ነው፣ መደገፊያ ስለሌለ የሚደረበው ነገር ዳቦን አንሳና ማህል ላይ ደርበው። ወይ አይ ምን ይኸውላችሁ ይችላል። ምን አለ መኪና ቢኖረኝ ያልኩ በአሁኑ ሰዓት ለምን እንዴት ጭኖ ለመሄድ በሁለት ከመደራረር ያለዳቦ ወጡ ቢሆንላችሁ ይሻላል ያልኩ አንድ መኪና ይዞ እንዴ ከማጣበብ ሁለት አድርጎ በብዛት ጉዞ ወደ ሙደል ወደ ተመልካቾቻችን ትልቅ ጭብጨባ፣ ያለሽም ትልቅ ይሄኛው ይበቃ፣ ከፍ ያለ ይሄን ብቻ የማዋወድበት እግዚአብሔር ይመስገን። እሺ፣ እንካ ብ- እናቴ። እሺ፣ ኑ። ቀይ ወጥም ይቀዳልኝ፣ ሰው ይዘጋጅ። ከየቷ ነው እናቴ? እሺ። አሜን እናቴ፣ አሜን አንቺ ዳቦ ቶሎ ቶሎ ከተቆረሳን፣ ትንሽ ትንሽ ዳቦውን ትንሽ ትንሽ እያደረግሽ አድርጉልኝ። እንጀራለን እዚህ ጋር ግማሽ ግማሽ እንጀራ ስለሆነ እንዳይቦካባቸው አነስ አነስ ግማሽ ነው።

እታይልከሻለሁ እንትን እንትን ያለ ነገር ካለ እናቶች ምናምን ይጠራል። በደንብ ሁሉን ጥሩልኝ እናማን

እንጀራ ስለሆነ ሁሉም ጋር እንዲደርስ አንድ አንድ እንጀራ ቢሆን ችግር የለም። የዓይነት ስለሆነ ትንሽ ሙሉ ጭልፍ አድርጊበት። ትንሽ ጨምር የለ ቀይ ወጥ ትንሽ ጨምሬ ላቀየሁት እንጂ እኮ ኬጅ ያሉት ትንሽ ትንንሾች ትንንሾች አይደለም። እንደገና ኬጅ እኮ ይቀርባል ማለት ነው።

አሁን ይመጣል ትንሽ ወጥ። እናቴ ወጣ የለውም፣ የጾም ነገር የለው። ቀይ ወጡስ አይፈልጉ አተርስ አተርም ሁሉም የጾም ነው። ምንም ንክኪ የለውም። በቃውም ንክኪ አያውቅም። ሁሉም ደስ ብሎሽ በይ። ማርያምን ቀይ አትፈልጊም? ቀይ ወጣ አይፈልጉም አባ አተር ይሄን ዳቦ ውሃ እያደረጋችሁላችሁ እና ትዘጋው፣ ወጥ እየዞርልሽ ነው። ዘይቱንም ትንሽ ባዶ ተጠቀሚያ። ታዲያ ባዶ ባዶውንማ ታዲያ አንድ እንጀራ ዳቦ ያዙ፣ እንጀራ ስሩ። አንዳንድ ስሩ፣ አንዳንድ ስሩ። ይሄኛውን ሲቀይሩት ከተሻሉት

ከእግዚአብሔር ጋር ሁላችሁም ብያለሁ። ሕፃናትን በማስተካም ለምን የተባለው ሁላችሁን ምክንያቱም እግዚአብሔርን የምናከብርበት ነው። አዎ፣ እግዚአብሔርን ድንግል ማርያምን የምናወድስበት ነው። ታዲያ ሰባት ሚሊዮን ብር ዛሬ ሁሉ ስለዚህ ለእግዚአብሔር ቤት ራሳችንን አንሰስት፣ አንቆጥብ። ቢያንስ እየመጣችሁ ቃል እንድትገቡ በእግዚአብሔር ስም እናሳስባለን። እንግዲህ ለእግዚአብሔር ሃይማኖት፣ ዛሬ ስታያቸው ነው ትልቅ ሰው ይመስላሉ ስላችሁ፣ ክብራቸውን መናገሬ ሳይሆን እድሜ መናገሬ ነበር። ገና በዲቁና እያሉ መውማቃቸው ነው ጅጅጋ ለአገልግሎት እንጂ ህጻን ሆነው ሲቀድሱ ዛሬ ትልቅ ሰው እግዚአብሔር ባርኮ ቀድሶ በልጅነት ያከበረ በዚህ እድሜን ባርኮ ቁም ነገር የጻፋት አጻፍ የምትገርም ናት። ቁጥቢዬ ሳነባትም ነበር። መንግስተ ሰማያት የእናንተ ናት ነው አይደሉም መንግስተ ሰማያት የእናንተ ናት